ነፍጠኛ ነኝ የቀለም ቀንድ ምሁር የህልና ስንኩር ወንበሩን በስሜ ያደላሉ ሊሆን ነፍጠኛ ነህ ሚለኝ የመንጋ ሹመኛ የሰደበኝ መስሎት ደስ ብሎት ይተኛ ነፍጠኛ ነኝ ብዬ በጀብዴ ተኩዬ ተሞሽሬ ሳይኝ አሁን ምን አሁን ምን ሊለኝ አዎ፣ ነፍጠኛ ነኝ በጊዜ ታክኬ የማልል መጠመጥ ፍራት ማያውቀኝ ደጃፌን የማይረግጥ ሀገሬን ሲነኳት ሰይፌን ከአፎቴ መዝዤ ማቅራራ የእግዜር ሐዋርያው የእምነት ጠንካራ የወንዶቹ ስፍር የጀግኖች አውራ ለባተነ ሲሉን በመንደር በጎራ ላበጃጁ ሲሹ በብሔር ቆጠራ ስሬን ከአዳም ሀረግ ከፍጥረታት ቤዛ ማንነቴን ይዤ የማርፍ ከሰው ታዛ ወረት የማያውቀኝ ስድብ የማይሰብረኝ ልበደንዳና ሰብ አው ነፍጠኛ ነኝ ያለኝ ብስል ወኒ በሚየ ምኒልክ በመይሰው ካሳ ልቤ ስንቁን አዝሎ በበላይ ዘለቀ በበጋው መብረቅ ሰው በንጉስ ሚካኤል ሃሞቴ ሃሞት ስሬ ግሎ እሳት ሆኜ የምፈጅ ባንዳ የማትጨንቅ አሁ ነፍጠኛ ነኝ። ታዲያ ምንስ ሊደንቅ ነፍጠኛ ነኝ። ነፍጠኛ ጠይም አማራዊ መልከ ግቡ ሸጋ ሀገሬን ያቆየው በደም አጥንት ዋጋ ታሪክ ታሪክ የማይሽረኝ ትውልድ የማይረግመኝ ሽጉጤን ጠጥቼ ለአንድነት የሞትኩኝ። አዎ ነፍጠኛ ነኝ። እናም አንተ ወይ ባቆምኳት ምድር ላይ አደባባይ ወተ ትውልድ ልታኳረፍ ቁንጽል ታሪክ ይዘህ ስሜን አትራገም። ወቅትን ተገናርገ እኔማ አዎ ነፍጠኛ ነኝ። ሲሻህ ቆማ አላዝም ተሳደብ በደቡብ ጭራሽ ያጎራኛል ነፍጥ ልኬቴ ነው በል